ድሬትዩብ ሚዲያ በዛሬ የዕለተ ሐሙስ የዜና መጽሔት ወጃው የመንግሥትን ፖለቲካዊ ቁርጠኝነት የሚጠይቀው የውኃ አጠቃቀም ስትራቴጂ በሚል ርዕስ ሪፖርተር ጋዜጣ በፖለቲካ አምዱ የዘገበውን ጽሑፍ በስፋት የሚያስቃኘን ይሆናል። በአዲስ አበባ ዩኒቨርሲቲ ከማስተማር በተጨማሪ የመመረቂያ ጽሑፍ በማዘጋጀት ላይ የነበሩ የኬሚስትሪ ተማሪዎች አማካሪ ሆነው ያጋጠማቸውን ልምድ አቶ አመሃ በቀለ ያስረዳሉ። የመመረቂያ ጽሑፋቸውን እየሰሩ ከነበሩ ተማሪዎች ለአንዱ አማካሪ ሆኜ በማግዝበት ወቅት ለጥናቱ ግብዓት ሲሰበስብ ካገኛቸውና ካነጋገራቸው ግለሰቦች መካከል በአቃቂ አካባቢ ያነጋገረው ወጣት ታሪክ አስደንጋጭ ነበር ይላሉ ከአዲስ አበባ በአቃቂ በኩል አድርጎ ወደ አባ ሳሙኤል በሚፈሰው ወንዝ ዳር በአትክልትና ፍራፍሬ ምርት ራሳቸውን ስለሚያስተዳድሩ አርሶ አደሮች የአንዱን ታሪክ ይገልጻሉ። ይህ የተመራቂው ተማሪ የጥናት አካል የሆነው ወጣት አርሶ አደር ውኃውን አትክልት ለማጠጣት ሲሞክር ሰውነቱን እንደሚያሳክከው፣ ሌላ ጊዜ በቆዳው ላይ መሰነጣጠቅ እያስከተለበት መሆኑን የጥናት ሥራውን በሚያማክሩበት ወቅት መታዘባቸውን ይገልጻሉ አቶ አማ በቤተ ሙከራ አማካሪነት የሚያገለግሉ የኬሚስትሪ ባለሙያ ናቸው። ይህን ልምዳቸውን ያካፈሉት ከታሳስ 15 እስከ 16 ቀን 2009 ዓ ም በአዳማ ከተማ የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ባዘጋጀው የሁለት ቀናት የባለድርሻ አካላት የምክክር መድረክ ላይ ነበር። በዚሁ መድረክ ላይ ጥናታዊ ጽሑፍ ያቀረቡት አቶ አመሃ ኢትዮጵያ ያላት የውሃ ሀብት ከፍተኛ ቢሆንም ውሃው በቴክኖሎጂ በታገዘ የአጠቃቀም ዘዴ ካልተያዘ ከሀብትነቱ ይልቅ ጉዳት ሊያስከትል እንደሚችል አስረድተዋል። ለበርካታ ዓመታት ኢትዮጵያ በተፈጥሮ ታድላለች ተብሎ ከሚነሱ የተፈጥሮ ሀብቶች ውስጥ የውሃ ሀብት ይጠቀሳል። አንዳንዴም አገሪቱን የምስራቅ አፍሪካ የውሃ ማማ በማድረግም ስሟ ሲነሳ መስማት እየተለመደ ነው። በአንጻሩ ደግሞ በተለይ ከዓለም የአካባቢ አየር ሙቀት መጨመር በተያያዘና ከአካባቢ መራቆት ጋር በተገናኘ የአገሪቱ የውሃ መብት መቀነሱንና አደጋ ላይ መውደቁም ከቅርብ ዓመታት ወዲህ ሲነገር ይሰማል። በቅርቡ የተሾሙት የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ በአዳማው የምክክር ጉባኤ ተገኝተው የመክፈቻ ንግግር ባደረጉበት ወቅት የአገሪቱን ውሃ ሀብት በዝርዝር ገልጸው ነበር። ሀገራችን እንደሚታወቀው ሰፋፊ የተፈጥሮ ጸጋዎች ያላት ውብ አገር ናት ያሉት ሚኒስትሩ በውሃ ዘርፍ ብቻ ያሏት የተፈጥሮ ጸጋዎች ማንኛውንም አይነት የኢኮኖሚ መርታ ለማስመዝገብ በዚያው መጠን የህዝቦችን የኑሮ ደረጃ ለማሻሻል የሚያስችል መሰረታዊ እድገት የሚፈጥሩ ስትራቴጂካዊ የተፈጥሮ ሀብት ናቸው ሲሉ አስረድተዋል። በየተፋሰሶቹ በተደረገ ጥናት የአገሪቱ አለኝታ የሆነው ውሃ 123 ቢሊዮን ኪዩቢክ ሜትር የሚደርስ ሲሆን ከዝናብ የሚገኘው ውሃ ወደ አንድ ትሪሊዮን ኪዩቢክ ሜትር እንደሚደርስም ሚኒስትሩ ገልጸዋል። ከእነዚህም ከጠቀሷቸው ሁለቱ የውሃ መገኛዎች ውስጥ 12 በመቶ የሚሆነው በገጸ ምድር ላይ የሚገኘው እንደሆነ በትክክል የማይታወቅ በማለት ሚኒስትሩ የገለጹት ወደ 36 ቢሊዮን ኪዩቢክ ሜትር የሚገመት ከርሰ ምድር ውሃ አገሪቷ እንዳላ ታክለዋል። እንዲሁም ቅሪታ አካል በሚገኝበት የመሬት ጥልቅ ክፍል ያለው የውሃ መጠንም በትክክል እንደማይታወቅ ጠቁመዋል። ይህ ሁሉ የሚገመተው በአንጻሩ በተፋሰሶች አማካኝነት ወደ ሌላ አገር ከሚሄደው በተጨማሪ አብዛኛው ውሃ በትነት መልክ እንደሚባክንም ሳይገልጹ አላለፉም። ነገር ግን በአገሪቱ ያለንን ሀብት በአግባቡ ይዘን ወደ ጠቃሚ ሀብት ልንለውጠው ይገባል ያሉት ዶክተር ኢንጂነር ስለሺ ይህን ማድረግ ስላልቻልን የተለዋዋጭ የተፈጥሮ አደጋና ድርቅ ተጋልጠላን ሲሉም አስረድተዋል። በተጨማሪም አለ የተባለውን ከፍተኛ የውሃ ሀብት ጠቅሞ የሕዝቡን ኑሮ በአግባቡ መለወጥ እንዳይቻል ያደረጉ ምክንያቶችን ሚኒስትሩ የዘረዘሩ ሲሆን ከእነዚህ ውስጥ የውሃ ሀብታችንን እንዳንጠቀም የተረጋጋ የፖለቲካ ሁኔታ እንዳይኖረን ያደረጉን ያለፉት ስርዓቶች ይገኙበታል ብለዋል። እንዲሁም ወጥ የሆነ የውሃ አጠቃቀም ፖሊሲ እስከ ቅርብ ጊዜ ድረስ አለመኖሩ ሌላው ችግር እንደነበረም አክለው ገልጸዋል። የውሃ ሀብቱን በመጠቀም ረገድ መንግሥት አበረታች የልማት ሥራዎችን እየተገበረና መልካም ውጤት እየተገኘበት መሆኑን ያወሱት ሚኒስትሩ በዚህ ወቅት ያለው ሳይንሳዊ አጠቃቀምና በቂ የሰለጠነ የሰው ኃይል ውስንነቱን ጨምሮ የውሃ ሀብት መጠኑን ማስተካከል የሚችል የቴክኖሎጂ ባለቤት መሆን አለመቻሉ ትልቁ ተግዳሮት እንደሆነ ይገልጻሉ የውሃ ፍን በአግባቡ መጠቀምና ወደ ተሻለ የልማት ምንጭነት ለማሳደግ ከሚንቀሳቀሱ መንግስታዊ ተቋማት ዋነኛውን ኃላፊነት ወስዶ እንዲንቀሳቀስ በአዋጅ የተቋቋመው የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ነው። ተቋሙ በኢንስቲትዩትነት በ 2005 ዓ ም በአዋጅ ከመቋቋሙ በፊት በፕሮጀክት ደረጃ በጃፓን ዓለም አቀፍ ትብብር ኤጀንሲ ጂአይሲኤ ድጋፍ ለ15 ዓመታት ያህል የኢትዮጵያ ውሃ ምርምር ማዕከል በመሆን አገልግሏል። የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር አቶ ዘነበ ጋረደው ኢንስቲትዩቱ የውሃ ዘርፍን የማስፈጸም አቅም ለማሳደግ በሰው ኃይል ልማትና በምርምር ቴክኖሎጂ ሽግግር የበኩሉን አስተዋጽኦ እንዲያበረክት ታስቦ በመንግሥት መቋቋሙን ገልጸዋል። ኢንስቲትዩቱ በዋናነት በሰው ኃይል ልማትና በውሃ ሀብት ዙሪያ ችግር ፈቺ ምርምር ማካሄድ፣ ተስማሚ ቴክኖሎጂዎችን ማላመድ ማስተላለፍና በሌሎችም ተያያዥ ዘርፎች ላይ የምርምር አገልግሎት የመስጠት ኃላፊነት ተሰጥቶት እየተሰራ እንደሚገኝ ተናግረዋል። ችግር ሊፈቱና ጠቃሚ የፖሊሲ ሀሳቦችን ለማመንጨት የሥራ አፈጻጸምን ለመገምገምና የወደፊት አቅጣጫ ለማስቀመጥ ታስቦ መድረኩ መዘጋጀቱን ዋና ዳይሬክተሩ ጠቁመዋል። አቶ ዘነበ ተቋማቸው ልዩ የቤተ ሙከራ አገልግሎት መስጠት አንዱ ተልእኮ መሆኑን ነው የሚናገሩት። በአገር ውስጥ ያለ የከርሰ ምድርም ሆነ የገጸ ምድር ውሃ የተለያዩ ፍተሻዎች እንደሚደረግላቸው ይጠቁማሉ። በአሁኑ ወቅት በአገር ውስጥ የተለያዩ ኢንቨስትመንቶችና ኢንዱስትሪዎች እያደጉ እንደሚገኙ የሚጠቁሙት ዋና ዳይሬክተሩ የሚለቀቁት ፍሳሽ ፍተሻ ሊደረግለት እንደሚገባ ይናገራሉ። ለመጠጥነት የሚውለው ውሃም ለጤና ተስማሚ ስለመሆኑ አስፈላጊው ፍተሻ ሊደረግለት ይገባል ሲሉ ያሳስባሉ። ይህም ፍተሻ ለማከናወን የሚውሉ ቤተ ሙከራዎች በጣም ጥቂት እንደሆኑ አስረድተዋል። ፍተሻውን በአገር ውስጥ በማከናወን የውጭ ምንዛሪ ማዳን ይገባልም ሲሉ ይገልጻሉ። እንደ ዋና ዳይሬክተሩ ገለጻ ልዩ ቤተ ሙከራውን ለማደራጀት ኢንስቲትዩቱ እየሰራ ነው። ቤተ ሙከራውን ለማደራጀት ከፍተኛ በጀት ያስፈልጋል፣ የገንዘብ እጥረትም አለ። ችግሩን ለመፍታት መንግሥት ልዩ ትኩረት ሊሰጥ ይገባል። ለቤተ ሙከራው አገልግሎት የሚውሉ ኬሚካሎችም በተመሳሳይ ከፍተኛ ገንዘብ የሚጠይቁ ናቸው በማለት ከሚያበረክተው አገልግሎት አንጻር ተመዝኖ መንግሥት ልዩ ትኩረት ሊሰጠው እንደሚገባም አስገንዝበዋል። ቤተ ሙከራውን ገንብቶ አስፈላጊዎቹን የመመርመሪያና የመፈተሻ መሳሪያዎች ለማሟላት በቢሊዮን የሚቆጠር ገንዘብ እንደሚያስ የሚያስፈልግ የሚጠበቅ መሆኑን የተቋሙ ኃላፊዎች አጠቃላይ የፋይናንስ ፍላጎቱን ለማጠናቀቅ የዳሰሳ ጥናት እያካሄዱ እንደሆነ ይናገራሉ። ኃላፊዎቹ ቢያንስ አንድ የመፈተሻ መሳሪያ ከ200 እስከ 300 ሚሊዮን ብር እንደሚያወጣ ለአብነት ጠቅሰዋል። መሳሪያዎቹ ባላቸው የገበያ ተፈጥሯዊ ሁኔታ ስንመለከት ውድና ከፍተኛ ፋይናንስ የሚፈልጉ ናቸው በማለት ለሪፖርተር ያስረዱት አቶ ዘነበ ፋይናንሱ በመንግስት ብቻ የሚሸፈን ነው ለማለት ስለሚያስቸግር አማራጭ የገቢ ምንጮች የሚገኙበትን መንገዶች መንግሥት ሊያስብበት እንደሚገባ አክለዋል። የፋይናንስ አቅሙ አገርን የሚፈታተን መስሎ ቢታይም ውሃ ሕይወት በመሆኑ የግድ ቤተ ሙከራውን ማቋቋም እንደሚያስፈልግ ይመክራሉ። ውሃ ማግኘት ሕይወት ነው ሰብአዊ መብት ነው። ህይወት የሆነ ጉዳይ ላይ ደግሞ ልዩ ትኩረት ያስፈልጋል። አንዳንድ አገሮች ለምሳሌ ኬንያን ብንመለከት ውሃ ሰብአዊ መብት ነው ብለው እየሰሩ ነው። እኛም አገር ለህይወት ከዚህ የሚበልጥ ሥራ ስለሌለ ንጹሕና የተጣራ ውሃ ለማግኘት ደረጃውን የጠበቀ ቤተ ሙከራ የግድ ያስፈልጋል ሲሉ ያስረዳሉ። በቤተ ሙከራ አገልግሎት ዘርፍ የማማከር ስራ የሚሰሩት የኬሚስትሪ ባለሙያው አቶ ሃማ በበኩላቸው የክህሎት ክፍተት፣ የባለሙያዎች እጥረት፣ ፍተሻ የሚደረግባቸው መሣሪያዎችና ኬሚካሎች አለመሟላት ዘርፉን ፈተና ውስጥ እንደከተተው ይጠቁማሉ። ቴክኖሎጂን በበቂ ሁኔታ አለመጠቀምም ጉለት መሆኑን በመጥቀስም የሚኒስትሩን ሀሳብ ያጠናክራሉ። ለአብነት ኢንዱስትሪዎች የሚለቁት ፍሳሽ ተገቢውን የአሰራር ስርዓት አልፎ አለመወገዱና ለውሃ መበከል ምክንያት መሆኑን በማውሳት ከተፋሰሱ በታች ያሉ የህብረተሰብ ክፍሎች የሚጠቀሙት በመሆኑ ለተለያዩ ጉዳቶች ሊዳርጋቸው እንደሚችልም ይገልጻሉ። እንደ አቶ አምሃ ገለጻ የውሃና ፍሳሽ አገልግሎትም ለህብረተሰቡ የሚያከፋፍለው ውሃ በአግባቡ ፍተሻ እየተደረገለት ስለመሆኑ በእርግጠኝነት መናገር አይቻልም። ተቋሙ ባደራጀው ቤተ ሙከራ ስራውን በአግባቡ መምራት ፈታኝ ሆኖበታል። ይህ እጥረት እንደ አተት ላሉ የውሃ ወለድ በሽታዎች ምክንያት ነው። የታሸገ ውሃ የሚያቀርቡ የንግድ ተቋማት የአገሪቱን አስገዳይ ደረጃ አሟልተው ስለማቅረባቸው ተገቢው ክትትል መደረግ አለበት። በሌላ በኩል ለሌሎች የልማት አይነቶች የኬሚካል ግብዓቶች በራሳችሁ በውኃ ሀብት ጤናማነት ላይ ችግር እየፈጠሩ እንደሚገኙ ገልጸዋል። ለአብነትም ያህል በዓለም የጤና ድርጅት ደብሊው ኤችኦ የተከለከለው የዲዲቲ ምርት በስፋት ኢትዮጵያ ውስጥ በወባ ማጥፊያነት ስለሚውል የአገሪቱ የውሃ ሀብት ጥራት ጥያቄና ስጋት ማስነሳቱ እንዳልቀረ አስረድተዋል። በዘርፉ የሚታየውን ችግር ለማቃለል በአቶ አምሃ የሚሰነዘሩ የመፍትሄ ሐሳቦች አሉ። የቤተ ሙከራ አደረጃጀትን በአግባቡ በመተግበር እየቀረበ ያለው ለጤና ተስማሚ ውሃ ስለመሆኑ ማረጋገጥ ይገባል። ይህም ማድረግ ካልተቻለ በቀጣይም ተመሳሳይ ችግሮች ሊከሰቱ ይችላሉ። በኢንዱስትሪ ዘርፉ የተሰማሩ አካላትም ኃላፊነት በተሞላበት መንገድ የቆሻሻ ፍሳሽ አወጋገዳቸውን ሊያስተካክሉ ይገባል። ፍሳሻቸውን በአግባቡ ካላስወገዱ በውሃ ሀብት አስተዳደር አዋጅ ቁጥር 197 ህዝባር 2000 መሰረት ተጠያቂ እንደሚሆኑ ተደንግጓል። በዚህ መሰረት የሚመለከተው አካል ክትትልና ቁጥጥር በማድረግ ተጠያቂነትን የማስፈን ስራ መስራት አለበት። የምክክሩ ተሳታፊዎችም በዚህ ጉዳይ ላይ ከመንግስት ፖለቲካዊ ቁርጠኝነት ሊኖር ይገባል ሲሉም አሳስበዋል። የታሸ ውሃ የሚያቀርቡ የንግድ ተቋማት የአገሪቱን አስገዳይ ደረጃ ስለማሟላታቸው የጥራት ፍተሻ ለማድረግ እንዲሁም ኢንዱስትሪዎች ወደ ወንዝ የሚለቁት ፍሳሽ ጉዳት ያለው መሆኑን ለመፈተሽ በልዩ ሁኔታ የተደራጀ ቤተ ሙከራ መገንባት እንደሚያስፈልግ ያሳስባሉ። በጉባኤው ላይ የተገኙት የውሃ መስኖና ኤሌክትሪክ ሚኒስትሩ የባለሙያዎቹን ጥያቄ መገንዘባቸውን ገልጸዋል። ነገር ግን ሚኒስትሩም ሆነ መንግስት ለዚህ ጉዳይ መቼ ምላሽ እንደሚሰጡ የገለጹት ነገር የለም። ሆኖም የኢንስቲትዩቱ ኃላፊዎች ቀደም ሲል ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የተቋሙን የስራ እንቅስቃሴ ማብራሪያ በሰጡበት ወቅት ጠቅላይ ሚኒስትሩ ስራችሁ የፈለገ አበረታች ቢሆን እንኳ ደረጃውን የጠበቀ ልዩ ቤተ ሙከራ መገንባት ካልቻላችሁ የትም አትደርሱም እንዳሏቸው በማስታወስ ከመንግስት በጎ ምላሽ እንደሚያገኙ ተስፋ አድርገዋል። የልዩ ቤተ ሙከራው መገንባት በአገሪቱ ውስጥ ያለውን መጠነሰፊ የውኃ ሀብት ካጋጠመው መበከልና ስጋት ሊያላቀቅ እንደሚችልም እያሳሰቡ ነው። የድሬ ቲዩብ የዕለተ ሙስ የዜና መጽሔት ወጃችን ይኸው ነበር። መልካም ምሽት ይሁንላችሁ።